አገር ሽባት ያለው መገናኛ ይመጣል ትዝታ

ዳግም ተፈራ የጥምር ሙያ ባለቤት ድንቅ ነበር። በጣም ፋና ላምሮት ደስ ይላል፣ የእውነት ደስ ይላል። ሁሉም በራሱ ቀለም የሚደምቅበት፣ ከፍ ብሎ የሚታይበት፣ ባለተሰጦች የሚነክሱበት፣ ስማቸውንም ከፍ አድርገው የሚጽፉበት ልዩ መድረክ ነው። በዚህ ምዕራፍ ልዩ ክስተት ከሆኑ ተወዳዳሪዎች መካከል ደግሞ አንደኛው ዳግም ተፈራ ነው። አንበሳ መልካም እድል መምህር ዳጊ ምናምን እያለም መጀመር ብዙ ነገሮችን ደስ ይላል ሞክረሃል ሙዚቃ ግን ያው ተሰጥቶ ነው ትንሽ በተለይ ሙዚቃ አካባቢ ብዙ ነገር መሆን እንችላለን ግን እኛንም ጨምረን ለምሳሌ ድምፃዊ መሆን አይቻልም ይሄ ጊፍት ነው ማለት ነው እና ይህ ነገር ደግሞ በደንብ ጠብቀው ማለት ነው ይህ ሙዚቃ እንደጋጣሚ ሆኖ እኔ ስቱዲዮ ላይ የተቀረጸው ከዚህ በፊትም በየዋለው ና ታመነ ክራር ላይ የተጫወተው እንደጋጣሚ ሌላ ስራ ለመስራት ማዲንጎ መጥቶ ነው። እንደ ቀልድ ዝም ብዬ ፓድን ስትሪንግ ይዤ ምናምን እንደ ቀልድ እያንጎራጎረው ተቀረጸ ማለት ነው። ከዛ ታመን ጠራ ነው ታመነ መኮንን ክራር ገባው ዛኑ ቀማታ ማለት ነው እ ሲሰማ ቀላል ይመስል ዘፈን ነው። አንደኛ በሙድ መስራታችን ልስፈን ብሎም አይደለም የዘፈነው ነገር ግን ማዲንጎ ብዙ ጊዜ የነ ፍሬም ታምሮን ይጫወታል የነ ሙሉ ቀነን ይጫወታል ቴዎድሮስ ታደሰን የዛ አካባቢ ዘፈኖች ሲዘፍን ስለመጣ የጉሮሮ ውስጥም ውስጡ ነበረና ለዛ ነው ደግሞ የስቱዲዮም ዘፋኝ ብቻ አይደለም በነገራችን ላይ ማዲንጎ ጥቂት ካሉን ድምፃ አይኖች ላይፍ ላይቭ ሲጫወት በጣም አንደኛ የሆነ ድምፃይ ነው ይሄ ሊመሰከርለት ይገባል ስለዚህ ይሄ ዘፈን ሲሰማ ቀላል ነው፣ ግን ሲዘፈን በጣም ከባድ ዘፈን ነው። አንደኛ ምን ይፈልጋል መሰለ፣ ቃና ይፈልጋል። ለምሳሌ የነ ካሳ ተሰማ ዶክመንተሪ ላይ ይቸዋሉ፣ በጣም ገርሞኛል። በነገራችን ላይ እያወራ ነበር ከሹሜ፣ እንደዚህ መዝፈን እየቻለ ለምን ይቃጠላል ሌላ ይተሰቃ ያለህና ምን አለበት እነዚህን ነገሮችን ብታዳብራቸው እያልኩ ነበር እንደ ቀልድ በተጫወታቸው ነገሮች እና እሱ ላይ ሙዚቀኞቹ ሊያግዙ ይገባል እና ቃነ ይፈልግ ነበር። ሌላው ዛሬ በጣም ደስ ያለኝ በሙሉ ድምጽና በሆድ ድምጽ ለመስፈን የሞከርክበትን መንገድ በደንብ አደንቃለሁ። ጥርሃል በጣም ጥሩ ነው። ሌላው እንደ አጋጣሚ የሚወጣው የዜማ ክፍል ጋር ቀጭን ድምጽ ይፈልጋል፣ ግዴታ ነው። ግን ዳግም ሲመጣ ደግሞ ትንሽ በደንብ ቆንጠጥ ያለ ቀጭን ድምጽ ይሆናል። እሷን እንደምንም እንደዚ አይነት ዘፋኖች ባትጫወታችሁ ለምን በቃ በአቅም ነው ጫማን በአቅም ነው የሚደረገው፣ አይደለም በልክ ነው የተሰፋን ነገር ብታደረገው የሚል ሀሳብ አለኝ። እና እንደዚህ ለምን ትንሽ ኪ ነበረው? ትንሽ ብቻ አይደለም አውት ኦፍ ኪ ነበረ እና ቀያ ባይፈጠር። ስለዚህ በጣም ጥሩ ነው። አሁንም በወረደ ሙዚቃዎችን እያመጣ ለመጫወት ሞክር። እኔ ደስተኛ ነኝ። ዘጠኝ ሺ ዘጠኝ መቶ ሰጥ እሺ ዳግም ተፈራ፣ በመጀመሪያ የማዲንጎ አፈወርቅን ባቲ ይዘህ ደፍረህ ይሄን ለመስፈን መምጣት ራሱ በጣም ጥንካሬህንና ራስህን ለመፈተሽ ምን ያክል ተዘጋጅተህና ልብህ ሙሉ እንደሆነ ስለሚያሳይ በዚህ እንትን ላደንቅ እፈልጋለሁ። በጣም የደነቀኝ ነገር እንግዲህ ማዲንጎ ታችሁም ጋር በደንብ ቦርዶ የላዩም ድምጽ ላይ ድረስ ነው የሚወጣው እንደሱ በዛ አይነት ቅኝት ውስጥ ነው የምናዳምጠው። ያንተ ኖርማሊ ሁሌ ያስለመድከን ድምጽ ቀጭኑን ፓርተ ነው። ቅድም ግን በኢንተርቪው ላይ የካሳ ተሰማ የሚመስል ሎወር ድምጽ እየሰማን አማንም ቅድም ነግረሃልና እንዲህ ድረስ መውረድ እየቻለ ለምንድን ነው ሁሌ በቀጭን የሚዘፍነው ነገር ተባባልን። ቀጭን መስፈን ኃጢአት አይደለም ማለት በጣም ቀጨጭን ድምጽ ያላቸው የታወቁ ታዋቂ ድምፃውያን አሉ በአለም ላይ። አንተ ለምን ታቀጥናለህ? አይደለም መወፈር ከቻለም ሬንጅህን አስፋው ነው ቁም ነገሩ እንጂ ታቹንም በደንብ አድርገ መስፈን እየቻልክ መውረድ አትፍራ። ላዩም አንተ አትቸገርበትም፣ በደንብ ትዘፍ ነዋል። በሁለቱም በኩል ያለውን ሬንጅህን ሰፊ አድርገህ በቃ ሙሉ ነገር መስፈን የምትችልበትን ሬንጅ ፍጠር በሚለው እንጂ አማኑ ላይ ያቺን ቀጭን ነገር አጥፋ ሲል ቀጭን በመዝፈንህ በደንብ እስከ ዘፈንከው ድረስ ጥፋት ነው እየተባለ አይደለም። ቀጭንም የራሱ እንትን አለው። አሁን ለምሳሌ በድምጽ ስንከፋፍል ቤዝ የሚባል አለ፣ የወንድ ወፍራም፣ ቴነር የሚባል አለ፣ የወንድ ቀጭን። የሴቶችም እንደዚሁ ሶፕራኖ አለ፣ የሴት ቀጭን ድምጽ፣ አልቶ አለ፣ የሴት ወፍራም ድምጽ። በእነዚህ መካከል ራሱ አሉ ሜዞ ሶፕራኖ ና እንደዚሁ ይዘዋል። አልቶ በመሀል በመሀልም ያሉ አሉ። አን ቀጭንና በወፍራም መካከል እንዲ፣ በጣም ቀጭን የሆኑም አሉ። በስድስት በስምንት እንዲ ሊከፍሏቸው ይችላሉ። እና አንተ አለህ፣ ካቴጎሪ አለ፣ በዚህ ውስጥ የፈለግከውን አይነት ዘፈን መስፈት። ግን እየቻልክ ለምን አትወርድም? ለምን ሬንጅን አታሰፋም? ነው እንጂ ሮንግ ዌይ እንዳትወስደው ነው ሁሉ የአማን የሚናገረው ነገር ስለሆነ ያመጣው ዘፈን እንግዲህ ይሄ በሙዚቃ ሩባቶ ይባላል። አንዴ ም ተናግሬ ያውቃለሁ። ና ሩባቶ ምንድን ነው? ፍሪሊ እንዲ እንዲ የተባለ ሪትም ሳያያዝልን ፊል እያደረግከው ዜማውንና አንተ በውስጥህም የምትይዘውን ሪትም ፊል እያደረግከው ዘፈኑን መጫወት ነው። ፊሊንግ የሚፈልግ ነው ማለት ነው፣ ስሜት የሚፈልግ ሶ የማዲንጎ ዘፈን ደግሞ ይሄ ዘፈኑ በቃ የሚፈልገው እሱን ነው። እንዲህ በድራም ተይዞልህ ወይ ችክችካ ነው ወይ ዲስኮ ነው ምናምን እያልን የምትገባበት ነገር አይደለም። በጣም በጥሩ ሁኔታ ነው ይሄን ይሄንን የተወጣው። ምንድነው እኔ ባይሆን ብዬ የምለው የተወሰኑ ቦታዎች ላይ ከቅኝ ጋር በተያያዘ ችግሮች ነበሩ። ፊሊንጉን በደንብ አድርገህ ነው ያመጣው። በአንተ አሁን በያስከው ያንተ አይነት ያዘያዜም ስልት ውስጥ በደንብ የማዲንጎን በጥሩ ሁኔታ ተወጥተኸዋል። ግን ቅድም ያልንህን ነገር አስብበት መውረድ የምችልበትን በደንብ ወርደዝፈ ነው መውጣት የምችለውንም፣ እንትን ምንድን ነው፣ የድምፅ እርከንህን ሰፊ እንድታደርገው ነው ምክሩ። ቅኝት ላይ አንዳንድ ጊዜ እንትንበል በተለይ አንተ ደግሞ ጥሩ ክራር ተጫዋች ነ በክራር ድምጽህን መቃኘት መቻል ትችላለ። ስለዚህ ተጠቀምበት፣ ይሄንን ነው የምለው። በተረፈ በጣም ጥሩ አድርገ ነው ፐርፎርም ያደረግከው። እኔ ጋ ያለ 9930 ነው። እንዴት ነህ ዳግም። መጀመሪያ ክራሪ የተጫወተውን ወንድማችንን በጣም ማድነቅም አመስገንም ያስፈልጋል። በጣም የሚገርም ነበር። በቃ ሪኮርዲንግ ነው የሚመስለው አጫዋታችሁ። በጣም እናመሰግናለን። ዳግም የሚገርም ምርጫ ነው። በጣም በጣም በቃ ግሩም የሆነ ምርጫ ነው። በቃ በደንብ አስበህበት ነው የመረጥከው። በጣም ሲገርመኝ የነበረው ነገር እኔ ዳይናሚክሱ ነው። በተለይ ድምጽህን ብቻ ሳይሆን ማይክራፎን ቴክኒክ ወደ አፍ በማቅረብ ና ከአፍ በማራቅ ወይም ይሄ ፕሮክሲሚቲ ኢፌክት የምንለውን ነገር በመጠቀም የሰራኸው ዳይናሚክስ የሚደንቅ ነው። በቃ የሆነ ህልምን የሚመስለው ድምጽህ እንደዚህ ፌድ አውት እያደረገ ሲሄድ በቃ የሚገርም ነው። ይሄ አሁን ትልቅ ቴክኒክ ነው። በጣም የሚደነቅ ቴክኒክ ነው። እሱን በጣም ማድነቅ ፈልጋለሁኝ። ና ዳይናሚክስ ላይ የነበረው በጣም የሚገርም ነው እና የተቀየሩ የዜማ ቅንጣቶች አሉ። አንዳንድ ቦታ ላይ ቀየር ያደረካቸው በጣም ቢዩቲፉል ናቸው። ምንም እንኳን አደረካቸው የሚያስብሉ ናቸው። በተለይ የታችኛው የዜማ ክፍል ጋር በቃ በደንብ ተዝናንተ ነው እና በጣም ከውበት ጋር ነው ስታዜም የነበረው። እሱ በደንብ በቃ የሚደነቅ ፓርት ነው። ይህ ስለ ላይኛው የድምጽ ነገር የተነሳውን ነገር እኔ ደግሞ እንዴት መሰለህ ማለት የምፈልገው የታችኛው የድምጽ እርከን ና የላይኛው ጋር ያንተ ሬንጁ በጣም ሰፊ ነው። ሶ የሬንጅ ችግር አይደለም እየተነገረ ያለው ምክንያቱም ኦልሬዲ ኖቶቹን ትነካቸዋለህ፣ ትደርስባቸዋለህ በደንብ ነው የምትላቸው። እሱ ጋር አይደለም ችግሩ። ግን የታችኛው የዜማ ክፍሎች ላይ በጣም የሚያምርበት ምክንያት የድምጽ አወጣት ቴክኒኩ ስለገባ ነው። ስለዚህ ኦልሬዲ ሬንጁ የሬንጁ ስፋት ካለ እላይኛው ጋር ማድረግ የሚጠበቅብህ የድምጽ አወጣት ቴክኒክን መቀየር፣ በቃቺ ውበት የምታሳጣውን ነገር ማስተካከል ይቻላል፣ በድምፅ አወጣት ቴክኒክ። ስለዚህ እሱ ላይ ብቻ ማሰብ ያስፈልግሃል፣ እንደተነገረ ነው። ከቅኝት ጋር በተያያዘ አልፎ አልፎ ትንሽ ፈረስ ሲሉ የሚሰሙ ነገሮች ነበሩ። ክራር ራስህ ትጫወታለ ብዬ እያስብኩኝ ነበረ፣ እና እንቁልልጭ ብለን አንድ ጊዜ በዛው ልም አልክና ይሁን፣ መልካም ነው። ከዛ ውጪ ስለ ፍሪስታይል ስታስብ ፍሪ ስታይል አሁን እናንተ አንዳንድ ጊዜ ቫሊ አድ ስታደረጉ ከፊት ለፊት እንደ ንጉርጉሮ ነገር ምና የምንጨማምሩት ሀሳብ አላል። እሱ ነገር ካውንቲንግ ወይም ይሄ የመቁጠር ነገር አይኖረው እንጂ በልባችን ግን የሆነ የሚጀምርበትን መሀል ላይ የምንሄድበትን የሚያልቅበትን ፊል እናረጋለን እና ልክ አንተ እየዘፈንክ እኔ አንተን እየተከተልኩህ እያዳመጥኩህ በልቤ እያዜምኩኝ እኩል ነው የምንሄደው ማለት ነው ያ ያ ነው እኛን የሚያገናኘን እንደ ፕሮፌሽናል። ሶ እሱ ነገር ሚስ እንዳይሆን እንደዚህ አይነት ሙዚቃዎችን ስትመርጥ መጠንቀቅ ያስፈልጋል። በጣም ግሩም ነው። እኔ ጋም ያለ ነጥብ 9910 ዳኞችን እናመሰግናለን። የመጀመሪያ ዙር የፋና ላምሮት 11ኛ ሳምንት ተጠናቋል። በሁለተኛው ዙር በእናንተ ውድ ተመልካቾቻችን የሙዚቃ ምርጫ እነማን ያልፋሉ? ማን ይሰናበታል? ከመልእክቶች በኋላ እንመለስ።